እኔ እየፈለኩኝ ነበር። ጋስት አሁን ይውልሽ። ምን መሰለሽ ሩታ፣ አሁን እዚህ ጋራ ሞልቷል። አልገባሽ። አንድ ሰው አስወርደሽ ወይ ብታስገቢኝ ጥሩ ነበር። በጣም ብዙ ጊዜ ኮሜንት ጻፍኩኝና ሚያይን ሰው አጣሁኝ። ለዛ ነው። እና ማረብ ብሽ የኔ ቆንጆ፣ በጣም እየፈለኩሽ ነበር። እና ሜቢ ስለሞላ ይሆናል። ሶሪ እንግዲህ። ጮሃል ጮሃል ወዳቸዋለሁ። ሁላችሁንም ሩታ በጣም ነው የምወድሽቤተሰቦችሽ ማለት ነው እ የምነግርሽ ነገር እግዚአብሔር ምስክሬ ነው። በጣም ነው የሚወዱሽ ማለት በጣም እዚህ የምታያቸው ሰዎች ማለት ነው። እኔ ማቀውን ስለማቅ ነው ጌታን ነውምልሽ በጣም ነው የሚወዱሽ፣ በጣም ነው የሚሳሱልሽ፣ በጣም ነው የሚያከብሩሽ እና በጣም እድለኛ ንሽ ጌታን። በጣም እድለኛ እና እናንተንም ደግሞ እግዚአብሔርን ማለት እንዴት እንደሆነ አላውቅም። ንጹህ በንጹህ ልባችሁ ነውና፣ ማለት ንጹህ ልብ ነው ያላችሁና እኔ ብቻዬን አይደለም እንደዚህ ያደረኩትኝ፣ ንጹህ ልብ ያላቸው ሰዎች ናቸው ከጎንሽ ያሉት። እግዚአብሔር ለእናንተም እንደዚህ የሚወዳችሁ ሰው ይስጣችሁ፣ ክፉ አይንካችሁ፣ እግዚአብሔር ያክብራችሁ። ም ደግሞ ማርያም በሽልምት ታውጣሽ። አሜን እናቴ በጣም ነው አመሰግነው አንችልም እግዚአብሔር አምላክ ያክብርልኝ እናንተንም ሁላችሁንም ኦዲንሶች በጣም ነው የማመሰግናችሁ። ባለፈውም እየተናገርኩ ነበር እና በጣም የምወዳቸው በጣም የሚወዱኝ በጣም የሚያኮሩ ፋሚሊ ነው ፋሚሊዎች ነው ያሉኝ ብዬ ስለ አንዳንድ ሰዎች ሙድ ሊይዙ ወይ ሊያላግጡ የሞከሩ ሰዎች አሉ ግን እናንተ ከዛ በላይ ናችሁ እና በጣም አድርጌ ነው አመሰግነ። እኔ ማውቃት ምህረትን ነው በደንብ ማውቃት ምህረትን አውቃታለሁ። ምህረትን ነው ያወራት በደንብ ማውቃት ምህረትን ነው ግን፣ እንጃ ምን ማለት እንዳለብኝ አላውቅም። በጣም እድለኛ ነሽ እንደዚህ አይነት ፋሚሊዎች ከጎንሽ ስላሉ ማለት ነው። እኔ ታውቂያለሽ እንደ እህቴ ነው ማለት እንዴት እንደምወድሽ ሩታ፣ ለአንቺ አልነግርሽም፣ ግን በቃ በጣም እድለኛ ነሽ። እናንተንም ፈጣሪ ይጠብቃችሁ ከክፉ ነገር ሁሉ አሜን። ሚኒ ቆንጆ አንቺ የሚጠብቅሽ ፈጣሪ ባለሽበት። ወዳችኋለሁ በጣም ደግሞ። ክርስትና ለመብላት ያብቃል። የክርስትና እናት ካላረግሽኝ በቃ በቃ የክርስትና እናት ካላረገችኝ፣ ጋይዝ ምን ትላላችሁ? እኔ የክርስትና እናት መሆን የለብኝም። ደግሞ ልጅ የለኝም። አለብሽ ኧረ እፈልጋለሁ የጣውጡበት ምም ብዙ ሰው የክርስትና እናት የክርስትና አባት እያሉ ብታይ፣ ኧረ እንዲ አይገባኝም። መንን ሞ ነው የክርስትና? ኧረ ጋሽ ንገሯት፣ እንዲ ምንሽ ነው ምንሽ ነው ጋሽ? ዝም ነው የምትሉት ማለት ዝም ነው የምትሉት? የክርስትና እናት አትሉ ትኛለች። ችግሩ ወንድ ነው እንደ ወንድ። ታዲያ የክርስትና እናት የለውም እንዴ? አለውኩ አይደል ሴት ስትሆን እኮ ነው ሴት ብትሆን ላንቺ ሰጥሽ ነበር ስለዚህ የክርስትና ማለት ወንድ ኦኬ ባልሽ ቢሆን ነው ባል ቢኖርሽ ባል ነው በቃ ባይሆንም ግን እናስ ነኝ እኔ አዎ በቃ አባት ያለሽ ሰሚ እንዴ ብለሽ ነው ታውቂያለሽ እኔ ላንቺ ሩቻ ሩታ ሰሚ ባይሆን ገንፎ ለመብላት አእምሮኛል። ደግሞ ይህን አጋጣሚ ተጠቅሜ ብዙ ብዙ ነገር ነው የማደርገው እና በጣም ነው የኔ ፍቅር። እኔን አይደለም ቤተሰቦችን አመስግኝ፣ ፋሚሊዎችን እነዚህ። ማለት እዚህ ጋር አንድ አንድ አስመሳይ ሰው የለም። ሁሉም ሰው ከልቡ ነው። በቃ ምንም ቃል ስለሌለኝ በጣም እድለኛ ነሽ አልኩሽ። በቃ እግዚአብሔርም በጣም እኔ እንጃ ምን አይነት ነገር እንዳለው ለአንቺ መገመት አይከብድሽም እና የሰው መውደድ ማግኘት ማለት እኔ በጣም መታደል ነው። እና በጣም ነው የምወዳችሁ ሁላችሁንም፣ በእውነት ከልቤ ነው። እግዚአብሔር አምላክ ያክብርልኝ። እኔ እንጃ ታድጌ ግን በጣም ነው የማመሰግናችሁ ጌታን። እኔ እንዲሁም በውስጥ እናወራለን። ሩታኔ ናንች ጌታን በጣም እድለኛ ነሽ። ይ በስመ አብ አመሰግናለሁ። እኔ ራሱ ማለት እንዴት ሪስፔክት እንዳለኝ ብታውቂ ለቤተሰቦች፣ ለፋሚሊዎች በጣም ማቃው ነገር ስላለገባሽ ማሮን እያሳጣችሁኝ ነው በእውነት። እውነት ለመናገር ግን እሺ፣ እግዚአብሔርን አንደኛ፣ ፋሚሊዎችም ሁለተኛ፣ ፊፊም በዚህ ልክ አንቺም እንደዚህ ማድረግሽ እኔ በጣም ትልቅ ነገር ነው። እነሱም እንደዛው በቃ ተጨንቀው ቤተሰቦችን ፋሚሊዎችን ትንሽ ቢያቸው እነሱም ተጨንቀው እንደው የአጥሮፋት ስማሽ አዘጋጅተውልኝ ምናምን እንደዚ አይነት ፕሮግራም ከዛ ደግሞ ከአንቺ ጋር ተነጋግረው ሌላ ነገር ምናምን ነው፣ በቃ እና በጣም በጣም ነው ማመሰግናት። ሁላችሁንም እግዚአብሔር አምላክ አይክፍርልን ከልቤ ነው። ጌታን እንጃ እንደተረዳሁት ከሆነ አንቺ ደህና እንድትሆኚ ነው የሚፈልጉት። ማለት አንቺ ደህና እንድትሆኚ ራስሽን እንድጠብቂ ደስተኛ እንድትሆኚ ብቻ ነው የእነሱ ፍላጎት። አንቺ እነሱን ማስደሰት አለብሽ ራስሽን በመጠበቅ ራስሽን በመውደድ ደስተኛ በመሆን አደለ፣ ጋይስ ተሳሳትኩኝ። እና ደግሞ በዚህ አጋጣሚ ጋይስ ቮት አርጉኝ፣ ሽክ አዋርድ ላይ ገብቼ ነግራቸዋለሁ። ይሳል እኮ ነኝ የንትን ስትሪመር፣ ቤስት ላይቭ ስትሪመር እኮ ነኝ። እስኪ ጌታ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 አንገትሽን ቀና አድርገሽ ኩሪ፣ ተገዢ መሆንሽን ሩት ለፈጣሪ። ማንነትሽ ይናገራል፣ ጨዋነትሽ ይነበባል። ከግንባርሽ ባይጻፍ ዓይንሽ ያቃጥራል። የልብሽን ንጽህና እንባሽ ተናግሯል። ድምፅሽ ሳይሰማ ህዝብ አውቆታል። ጨዋነትሽ በእህቶችሽ ተመስክሯል። አፍሽ ባይናገር ስምሽ ይበቃናል። የአጥር ወፍ አትስማሽ፣ ስታምጪ ሰው አይስማሽ፣ ህመምሽን ቀላል

አንድ የሆንሽው ስትሆኝ ብዙ የሆድሽን በእቅፍሽ ያስታቅፍሽ ጤነኛ የሚሳም ልጅ ይስጥሽ። ከልብሽ ተደሰች ወልደሽ ስትነሺ የእናትነት ጸጋ ፈጣሪ ስለሰጠሽ ጸሎታችን ይሰማ ለፈጣሪ ተናግረናል። ወዳጆችሽ ሲመርቁ ከትንሽ እስከ ትልቁ ወልደሽ ሳሜ ልጅሽ ሲልሽ ማሚ በወንድ የተጀመረው ድገሚ ሚሚ እንድትሆንሽ ዳባሽ አስተማሚ፣ በሴት ተባረኪ የልብሽ አካሚ፣ በወዳጆችሽ ኮርተሽ አደባባይ ውጪ፣ በምርጥ ዙፋን ሁሌም ተቀመጪ። ጨረቃነሽ ሩታ አድናቂዎችሽ ኮከብ አሳመረሽ፣ የእህቶችሽ በፍቅር መከበብ በመሀል ደምቀሽ ስታበሪ፣ በእህቶችሽ ሁሌም ኩሪ፣ የእኔ ሩታዬ የጨዋ ሰው አክባሪ በምድር ስትኖሬ ተወደሽ ኖሬ። ስላዳመጣችሁን አመሰግናለሁ በጣም እኔም እኔም በጣም አመሰግናለሁ።